ሰዎች ዘና ለማለት ትኩረትን ለመሰብሰብ እንዲሁም በርካታ የጤና ጥቅሞችን ለማግኘት ሻይን ምርጫቸው ያደርጋሉ። በበርካቶች ዘንድ ተወዳጅ የሆነው ሻይ በዓለም አቀፍ ደረጃ በቀን ሶስት ቢሊዮን ኩባያ እንደሚጠጣም በቅርብ የተደረጉ ጥናቶች ያመላክታሉ። ይህን ሰፊ ገበያ በምርታቸው ውስን ሀገራት ቢይዙትም ታዲያ የሻይ ቅጠል ምርትን በስፋት ለማምረት የሚያስችል መልክዓ ምድርና የአየር ጸባይ ያላት ኢትዮጵያ ከአምሳ ዓመታት በፊት ምርቱን ለገበያ ማቅረብ ብትጀምርም የታሰበውን ያህል ውጤታማ መሆን አልቻለችም። የዓለም ገበያን ሰብሮ እንዲገባ የሚጠበቀው ይህ ሳይሆን ቀርቶ አሁን ላይ ውስን የሆኑ ባለሀብ ች በዘርፉ ተሰማርተው የሀገር ውስጥ ፍጆታን ለመሸፈን ጥረት ሲያደርጉ ይታያል። አጠቃላይ ሄክታሬጅ ከቨሬጁን ብናይ 3000 ሄክታር ብቻ ነው እያለን፣ አራት ፋብሪካዎች ናቸው እስካሁን ሀገራችን ውስጥ ተቋቁመው ያሉት። ከነዚህም ውስጥ የሚታወቁት በጥቂት ግለሰቦች ባለሀብቶች እጅ ያሉ ናቸው። የውሽውሽ፣ ጉመሮ፣ ፈርዳንታ እንደዚሁ ደቡብ ምዕራብ ላይ እና በጨዋቃም በተመሳሳይ እነዚህ አራት ፋብሪካዎች ናቸው እስካሁን ድረስ ኦፕሬት እየተደረጉ እየሰሩ ያሉት። ከቅርብ ዓመታት ወዲህ ግን ኢትዮጵያም ለዘርፉ ትኩረት የሰጠችው ይመስላል። ከሶስት ዓመት በፊት በጠቅላይ ሚኒስትር አብይ አህመድ ሀሳብ አምንጭነት ወደ ስራ የገባው የሻይ ቅጠል ምርትን የማስፋት ስራ መልካም ውጤት እየተመዘገበበት ነው። ይህንን እንቅስቃሴ ወይም ይህንን ኢኒሺቲቭ ደግሞ በጣም ተግባራዊ ያደረጉ ክልሎች አሉ። አንዱ እንግዲህ ኦሮሚያ ነው። ደቡብ ምዕራብም በሰፊው ምርቱ በስፋት የሚመረትበት በጣም ምቹ ክላይሜቲክ ኢኮሎጂካል እንትኑ በጣም ተስማሚ የሆነ መልካ ምድር አለን። ይሁንና ይህን ኢኒሽቲቭ በመውሰድ የኦሮሚያው የኦሮሚያ ብሔራዊ ክልላዊ መንግስት በስፋት እየሄደበት ታርጌት አድርገውም ሶስት አመት ውስጥ 30 ሺህ ሄክታር ፕላንት አድርገው ወደ ኢንዱስትሪውን በማስፋፋት ኢኒሽቲቭን በግንባር ቀደምትነት እየመሩ ያሉበት ሁኔታ ነው ያለው። ሜድሮክ ኢንቨስትመንት ግሩፕ የኢትዮጵያ የሻይ አቅርቦች ላይ ሚናው ከፍ ያለ ሲሆን በኢንዱስትሪ ውስጥ ትርጉም ያለው ለውጥን ለመፍጠር ባለፉት አመታት በውሽ ውሽና ጉመሮ ሻይ ቅጠልን ሲያቀርብ ቆይቷል። አሁን እንደ ሀገር ምርቱን ለማስፋት በተያዘው እንቅስቃሴ ላይ ችግኝን በማቅረብ በኩል አስተዋጽኦ እያደረገ ይገኛል። የአየር ንብረቱ አፈሩም ተስማሚ የሆኑባቸው በተለይ ደቡብ ምዕራብ ኢትዮጵያ ላይ ሰፊ ቦታዎች ስላሉ እነዚህ የተጠኑት ቦታዎች ላይ ከቅርብ ጊዜ ወዲህ መንግስት የተለየ ትኩረት ሰጥቶ የሻይ ልማትን የማስፋፋት ስራ እየተሰራ ነው። እዛ ላይ እኛም እንደ ሚድሮክ ኢንቨስትመንት ግሩፕ የችግኝ ሶርስ በመሆን ድጋፍ እያደረግን ነው። ስለዚህ አሁን ላይ ያለው ነገር ከሻይ ማግኘት የሚገባንም ተፈጥሮ የተሰጠን ጸጋ ተጠቅመን ምርቱን የማሳደጉን የተለየ ትኩረት መሰጠቱ ትልቅ ይበል የሚያሰኝ ነው። ጎረቤት ሀገር ኬንያ የሻይ ቅጠል ምርትን በዓለም አቀፍ ደረጃ በቀዳሚነት ከሚያመርቱ ሀገራት የምትሰለፍ ስትሆን ኤክስፖርት በማድረግ እና የዜጎችን ህይወት በመለወጥ ምርቱን አስፍታ ተጠቅማበታለች። ታዲያ ኢትዮጵያም በዘርፉ የተሻለ ውጤት ለማምጣት ከኬንያ ልምድ መውሰዷም ተገልጿል። ኬንያ ድረስ በመሄድ ኬንያ እንዴት ነው እያመረቱ ያሉት? የኬንያ አሁን ያለው የሻይ ምርት ገበያ ምን ደረጃ ነው ያለው ምንድን ነው ከኬንያስ ጥሩ ነገር የምንማረው? በአመራረት ሂደት አጠቃላይ ገበሬዎቹ እንዴት ተደራጅተው ተጠቃሚ የሆኑ ያሉበትን ሁኔታ ሙሉውን ልምድ ቀስሞ የመጡበት ሁኔታ አለ ሻይ ቅጠል አንዴ ከተተከለ በኋላ አመት ሙሉ ምርት የሚሰጥና አትራፊ መሆኑን ግንዛቤ በማስጨበጥ አርሶ አደሩን ተጠቃሚ የማድረግና ባለሀብቶች ባለ ሀብቶች ደግሞ ከአርሶ አደሮች ጋር በጋራ የሚሰሩበትን እድል የመፍጠር ስራ እየተሰራ ነው ባለ ሀብት ኢንቨስት እያደረገ ባለ ሀብቱ ብቻ በሞኖፖል ይዞት የሚሄድበት አሰራር ሳይሆን ሰፊው ገበሬ ተጠቃሚ የሚሆንበት ባለ ሀብቱም ስቴክ ይዞ በተለይ ፋብሪካዎችን እና የፕሮሰሲንግ ኢንዱስትሪዎችን ላይ በስፋት እንዲሰማራ ከፍተኛ ጥሪ አቅርቧል። ገበሬው ዘንድ ተቀባይነቷል። ዋናው ትኩረት ሰጥቶ መስራት የሚፈልግ ያን ያለማውን ቶሎ ፋብሪካውን አድርሶ ለፋብሪካው ማቅረብ የሚቻልበትን ሁኔታና ፕሮሰሲንግ ከተፋጠነላቸው ገበሬው ተጠቃሚነቱን በደንብ ገብቷቸው ከኛ ጋር ረጅም ዓመት እየሰሩ ያሉ አሉ። ለዓመታት ለሀገር ውስጥ ምርት ከፍተኛ ድርሻን ወስዶ ሻይቅጠል ሲያመርት የነበረው ሚድሮክ አሁን ላይ ትኩረቱን ወደ ኤክስፖርት አድርጎ ምርቱን የውጭ ምንዛሪ እንዲያመጣ ለዘርፉ የተሰጠው ትኩረት ወሳኝ መሆኑም ተነስቷል። ወደፊት በሰፊው በዚህ አይነት መልኩ ሲመጣ ደግሞ እኛ በተለይ ቀድመን ያለነው ካለው ተሞክሮ አንጻር ኤክስፖርት ላይ ፎከስ አድርገን መስራት አለን። ስለዚህ ከዛ አንጻር ይዞት የመጣው እኛ ጋር ምንድ ነው የሀገር ውስጡን ሰብስቲትዩት የሚያደረጋ አካል ካለ እኛ ኤክስፖርት ላይ ፎከስ እናረግ። የሻይን በዓለም አቀፍ ተፈላጊነትና ኢትዮጵያም ለምርት ምቹ ሀገር መሆኗን በመረዳት ዘርፉን ለመቀላቀል የሚፈልጉ አካላት ቢሳተፉ ውጤታማ እንደሚሆኑም ተመላክቷል። በጣም በጣም ምርታማ ነው፣ በሄክታር በጣም ምርታማ ነው። ዓመቱ ሙሉ ምርት የሚሰጥ ነው፣ ዓመቱ ሙሉ ገቢ የሚያስገኝ ነው። እንደ ሌላው ሰብል በጣም በተለያየ ነገር የሚጎዳ አለ። ስልቆት የተዳረገ አይደለም። ከብቶች አይበሉትም። ምንም አይነት ጉዳት የሚደርስበት አይደለም እና ከዚህ አንጻር ይሄ ሰብል ላይ አብዛኛው መሆን የሚችሉ ተብለው የተለዩ አካባቢዎች ላይ ያለ ሰው ልዩ ትኩረት ሰጥቶት ቢሰራበት ውጤታማ ይሆናል። በሻይ ምርት ላይ በምርት በፕሮሰሲንግ ኢንዱስትሪ ፋብሪካዎችን በማቋቋም እንደዚሁም በፓኬጂንግ ላይ አንድ ድርሻ ስለሆነ እዛ ላይ የሚሳተፉበት መንገድ ከሊዝ ነፃ በመስጠት ብድሮችን በማመቻቸት ማሽነሪዎች ከቅረጥ ነፃ እንዲገቡ በማድረግ ከፍተኛ ድጋፍ የምናደርግበት ሁኔታ ስላለ በራችን ክፍት ነው። ኢትዮጵያ በቀጣዮቹ ዓመታት ከአፍሪካ በሻይ ቅጠል ምርት ቀዳሚ ሀገር ለመሆን እየሰራች ትገኛለች።